እንኳን ደህና መጣችሁ። እኔ መጋቢ አዲስ ተሾመ ሂርኮ እባላለሁ። የዚሁ የዳግማዊ ምኒልክ መታሰቢያ ታዕካ ነገሥት በዓታ ለማርያም ገዳም ታሪካዊ ሙዚየምና ቅርስ አስጎብኝ ነኝ። እሺ፣ ወደ ውስጥ ገብተን ያለውን ነገር እናያለን። ተከተሉኝ ሴቶች የሚያስቀድሱበት የሴቶች የኛው ሳይድ እና የኛው ሳይድ ሴቶች የሚያስቀድሱበት ነው። እናቶቻችን እናቶቻችን፣ በውስጡም እንደዛው ሁለት ሳይድ አላቸው። እዛም የሚያስቀድሱት ሴቶች ናቸው። እላይ ደግሞ ደወል ቤት ነው። የመጀመሪያው ክፍል የቅዳሴ ደወሎ የውጭ የሌሊት ውጭ ነው ያለው። አራት ዕቃ ቤቶች ያሉ፣ ዙሪያውን አራት ስቶረጆች አሉ። የክብር በዓል ልብሶች ንዋያተ ቅድሳት የሚቀመጡበት የወደ ጸላጽ ለብር መቋሚያ ብዙ ምስጢራት ቤተክርስቲያን ጋም ግምጃ ቤቶች ብቻ የሚያቋቸው ባስጢፋኖስ የተከበሩ የቤተ ክርስቲያን እቃዎች ዙሪያውን አሉ ማለት ነው። አራቱ መውጫ ይህን ነው። እኔም እዚህ በድቁና ሳገለግል ነ ቆዩት ከ ከአስር ዓመት በላይ ለክብረ በዓል የሚለበሱ ልዩ የበዓል ልብሶች አሉ ዛ ላይ ከዛ ላይ ወተነ ለብሰን የምንቀድሰው ጉልላቱ የአጼ ምኒልክ ዘውድ ስለሆነ ከዛ በታች ዙሪያው አራት እቃ ቤቶች አሉ። እያንዳንዱ እቃቤት ሁለት ሁለት በሮች አሏቸው። እዚህ በኩል መውጫው ወደ ላይ መውጫው በዚህ በኩል ነው። የመጀመሪያው የቅዳሴ ደወል ነው። በዚህ በኩል ነው ይከፈታል። በዚህ በኩል ገብቶ ነው ወደ ላይ ወደ ፎቅ የሚወጣው በዚህ በኩል ነው ማለት ነው። የማቴሪያሉ የመጣው ከቤልጅየም ሀገር ነው። ከአውሮፓ ነው የመጣው ንግስ ሰርቱ ናቸው ያስመጧቸው ውጪም አሉት አንበሶች በሩም መስኮቱም ጠቅላላ የመጣው ከቤልጂየም ሀገር ነው። እነዚህን የምቷቸው ምስሎች አሁን የሰራው ቤተ ክርስቲያኑ የተመሰረተው በ1910 19 ነው ያለቀው በ1920 ነው። 10 ዓመት ነው የፈጀው። ዋናው ፍሬ ነገሩ ቤተ ክርስቲያኑ የተመሰረተበት የተመሰረተበት ምክንያት የታላቁ ንጉሰ ነገስት የዳግማዊ አጼ ምኒልክ እና ሌሎችም ነገስታት የእቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ የንግስተ ነገሥታት ዘውዲቱ ምኒልክ የአጼ ምኒልክ ልጅ አባታቸው ካረፉ በኋላ አስራ ሶስት አመት ኢትዮጵያን በጾም በጸሎት ተወስኖ ዳዊት ተደጋሚ ናቸው እያለቀሱ ነው ቤተክርስቲያኑ ያሰሩት። እንባቸው በራና ላይ ይንጠባጠባል። በዛን ጊዜ ምንም አይነት ማሽነሪ የለም። ድንጋይ የሚያቀብል ሁሉ ነገር በሰው ጉልበት ነው የሚሰራው። ይሄ ነው ያስለቀሳቸው። ድንጋዩ ራሱ ከመሬት ውስጥ ተፈልፍሎ እየወጣ በሬዎች ብዙ በሬዎች ይሰማራሉ። አምሳ ስልሳ በሬዎች ሁለት ሁለት በሬዎች አንድ ላይ ይጠመዳሉ። የጋሪ እቃ ከኋላ ላይ ይገጥምላቸዋል። በዛ ጎማ ብረት ነው እየተጎትተው ይመጣል። እዚህ ይጠረባል፣ ይለዝባል። ነጮች ናቸው ኢንጂነሮቹ፣ አርመኖች እንዶ እስራኤላውያኖች ናቸው። አርኪቴክቱ ደግሞ ጀርመናዊ ናቸው። ደሞዝ እዚህ እየተከፈላቸው መኖሪያ ቤት ተሰጥቷቸው እዚህ ቁጭ ብሎ ነው የሚሰሩት። በላይነት የሚመሩት እነሱ ናቸው። ከዛ ድንጋዩ ከተጠረበና ከለዘበ በኋላ ውሃ ጉድጓዱ ቆፈርና ውሃ ይሞላል። እዛ ውሃ ውስጥ ይዘፈዘፋል ለሶስት አራት ቀን ይፈተንና፣ ወተር ፕሩፊንግ ነው። ውሃ የማይመጥ ድንጋይ ነው፣ ባዛልት ነው፣ ባልጭት ጥቁር ድንጋይ ነው። ከዛ በኋላ ከተፈተነ በኋላ ውሃ የማይመጥ መሆኑ ከተረጋገጠ በኋላ እንደገና የስንዴ ዱቄት በሀገር ውስጥ በብዛት ይፈጫል። የኑራ ዱቄት ደግሞ ከሳይል ሀገር ይመጣል። እስከ ጅቡቲ በመርከብ ከጅቡቲ በባቡር ይመጣል። ኬሚካሎች ማጣበቅ ያላቸው ኬሚካሎች ይመጣሉ ከሳይል ሀገር። አንድ ላይ ይቦካል። አሁን ጉርጓር ተቆፍሮ ስድስት ወር የሚቦካ ስድስት ወር ይቦካና በደንብ ሲላላ እስቲክ እስቲክ እየተደረገ ጣወሩን ቀና ብላችሁ ብታወት ው ምንም አይነት ዛውት ፌሮ ና ሲሚንቶ ነው የተሰራ የተጣበቀ ለአሁም ድንጋይ ነው። ታች ድንጋይ ነው። በደንብ ጥንክር ያለ ሕንጻ ሆኖ ውበቱንና ጥራቱን ጠብቆ የተሰራ ምክንያቱም እነዚህ ነገስታት ሃይማኖታቸው የቀና ስራቸው እንደ ፀሐይ የበራ በአይን የሚታይ በእጅ የሚዳሰስ ዘመን ተሻጋሪ ስራ ሰርቶ ስለሄዱ አጽማቸው በክብር ያረፍበት ነው። የተሰራውን ቤተ መንግስታቸው መካከል ነው። ለአፄ ምንይልክ ደርግ ነው በዚህ በኩል ሁለት የከፈለው፣ እንጂ ቤተ መንግስቱ እስከ ኃይለሥላሴ፣ አንድ ነው። በዚህ በኩል ወደ አራት ኪሎ ሁሉ መውጫ አስፓልት ነበረ። በዚህ በኩል ለተከፈለው ያስታውቃል። ለተከፈለበት እና ለነገስታቱ ለስማቸው መጠሪያና ለአጽማቸው ማረፊያ ሆኖ የሚመሰገድበት እግዚአብሔር ነው የሚገለገልበት ህዝቡ ነው። የነገስታት ትርፋቸው ወይም ፕሮፊታቸው ምንድን ነው? በቅዳሴውም በኪዳኑም በሰዓታቱም በመሐሌቱም ነፍሳቸውን ይማረ እየተባለ በቀን በቀን ስማቸው ይጠራበታል። አመቱን ሙሉ እነዚህ የምታዩቸው ያው ግራና ቀኝ ዘውዶች ናቸው፣ በግራም በቀኝ በኩል አሉ። መሀል ላይ ደግሞ መስቀል ነው። ይሄ ቦታ ክራውኖች ናቸው ዘውዶች ናቸው የነገስታት መለያ ምልክታቸው። እዚህ ቦታ የሚጸልዩት ነገስታት ናቸው። የቀደሙ ነገስታት ስለም ስለሚጸልዩበት የነገስታት መናኸሪያ የነገስታት መናገሻና ነገስታት ወደ እግዚአብሔር የሚጸልዩበት ቦታ ጸልዮም ደግሞ መልስ ያገኙበት ቦታ ነው። የነገስታት መለያ ምልክታቸው ነው ዘውድ ነው። ክፍል የቅኔ ማሕሌት ክፍል ይባላል። ቅኔ ማለቱን ደሞ ድጓም ደሞ የድጓ ባለቤት ደግሞ ታላቁ ኢትዮጵያዊ ሊቅ ቅዱስ ያሬድ ነው። ቅዱስ ያሬድ እንግዲህ ዝም ብሎ እንደ ውሃ ፈሳሽ እንደ እንግዳ ደራሽ አይደለም መጥቶ ዜማውን የተናገረው። እኛም ዛሬ ቤተክርስቲያን የምናገለግልበት የቤተ ክርስቲያን ጌጥ ከእግዚአብሔር ጋር ሊቃውንቱ የሚነጋገሩበት በመንፈስ ቅዱስ ተቃኝቶ ወደ ሰማይ ተነጥቆ ነው ከመላእክት ተምሮ መጥቶ ለዓለም ሁሉ ያስተማረ ማለት ነው። ቅዱስ ያሬድ እንግዲህ በስንት ነገሮች ነው ዜማውን የደረሰው። መቋሚያ፣ ጽናጽል፣ ከበሮ ይባላሉ። ከበሮ ያው እንደምታዩት ትርጉም አለው። እንዲህ ከበሮ እንዲ ስንመታው ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ አርብ በጥፊ በአይሁዶች እጅ በጥፊ መመታቱን ያመለክታል። ይህኛው ደግሞ ሰፊው ክፍል ዋይድ ሊፌሱ ጌታ ሳይወለድ በፊት የነበረውን ቢሲ ወልት ስምንት ነው። አምስት ሺህ አምስት መቶ ዘመንን ይወክላል። ቺስ ሞል ፌሷ ደግሞ ጌታ ከተወለደ በኋላ ሁለት ሺ አስራ ሰባት ዓመተ ምሕረትን ትወክላለች። የኛው ደግሞ ቦዲ ደግሞ በሮማን ወታደሮች ጌታችን መድኃኒታችን ኢየሱስ ክርስቶስ ለስሙ አጠራር ክብርና ምስጋና ይግባውና ስድስት ሺ ስድስት መቶ ስልሳ ስድስት ጊዜ ተገርፏል። ጅራፍ ነው የተታታው። ቀዩ ደግሞ ከተገረፈ በኋላ ሰውነቱ በሙሉ ብሌድን ነው ደምቷል ማለት ነው። ውስጥ ደግሞ ጠጠሮች አሉ። ማንኛውም ከበሮ ሶስት የድንጋይ ጠጠሮች አሉ፣ ትናንሽ የአብ የወልድ የመንፈስ ቅዱስ ምሳሌ ነው፣ ስላሴዎች ናቸው። ከበሮ ደግሞ ከአንድ ወጥ እንጨት መሰራቱ ሶስቱ ስላሴዎች አንድ እግዚአብሔር አንድ እግዚአብሔር ማለት ነው። ይሄኛው ደግሞ የምንሸከምበት በዕለተ ዓርብ አይሁዶቹ ጌታችን መድኃኒታችን ኢየሱስ ክርስቶስ በገመድ አስረው ጎትተውታል ነው። ሌላው ደግሞ መግነዝ ነው እና ይህንን ምሳሌ ጅራፍም ነው፣ የተገረፈበትም ነው። ይህን ምሳሌ አለው ማለት ነው። የከበሩ መቋሚያውም ደግሞ ራሱ ምሳሌ ያለው ያው፣ እንዲህ ስንዘም ወደ ላይ ስናደረገው ጌታችን መድኃኒታችን ኢየሱስ ክርስቶስ ተነስቶ ማድረጉን ያመለክታል። ወደ ታች ስናደረገው ደግሞ መቀበሩን እነጋ ደግሞ መስቀል ተሸክሞ መለት አርብ ደግሞ መውደቁም መነሳቱም ግራና ቀኝ ደግሞ ሲዘመም እንደ አይሮቹ ደግሞ በገመድ አስረው ወደ ግራና ወደ ቀኝ ጎትተውታል ነው። ከቅኔ ማኅሌት ወደ ቅድስት ገብተን ደግሞ ያለውን ነገር ታሪካዊ ቅርሶችን እናያለን። ይሄኛው ክፍል ቅድስት ይባላል። ካህናት አባቶቻችን መቅደሱ ዚኖ ከመቅደሱ የጸሎተ ቅዳሴው ካበቃ በኋላ ስጋውን ወደሙን ለምእመናን የሚያቀብሉበት ቦታ ነው። ቅዱስ ውስጥ የምናገኛቸው ብዙ ቅዱሳን ስእላት አሉ። ንግሥተ ነገሥታት ዘውዲቱ ምኒልክ ይህም ቤተክርስቲያን አሰርቶ እንደጨረሱ ቀደም እንደነገርኳቸው ቤተ ክርስቲያኑ አስር ዓመት ነው የፈጀው። የተጀመረው በ1910 ነው ያለቀው በ1920 ነው። ከዛ በጣም ስራቸው በዓለም ዙሪያ ስለተሰማና ስለተናኘ በጣም ስለተደነቁ ከግሪክ ፖፕ ከግሪክ ፓትርያርክ የተበረከቱላቸው ብዙ ቅዱሳን ስእላቶች አሉ ግራውንድ አለ። ትልቁ የጌታችን መድኃኒታችን ኢየሱስ ክርስቶስ ከእሱ ጋር ደግሞ አብረው ተያይዘው የመጡ ይሄኛው፣ ቅዱስ ማቴዎስ ወንጌሉን የጻፉ ቅዱስ ማቴዎስ፣ ይሄኛው ቅዱስ ማርቆስ፣ አራት ወንጌላውያን፣ ይሄኛው ደግሞ ቅዱስ ሉቃስ፣ ይሄኛው ደግሞ ቅዱስ ዮሐንስ ናቸው። ሌላ ደግሞ ይሄኛው ዘላስ ሰፐር፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ እራት ለ12ቱ ሐዋርያት ሲያበላ ነገ ጠዋት ህብስቱ ነገ ጧት የሚቆረሰው ስጋዬ ነው ደሙ ደሞ ነገ በመስቀል ላይ የሚፈሰው ደሜው ነው ብሎ የሰጣቸው ዘ ላስት ሰፐር የሐሙስ ማጣላት የሚያሳይ የሚያመለክት ይህኛው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በመልዕልተ መስቀል ላይ ተሰቅሎ ነው የሚታየው። የአዳምን ልጆችን ከወደቅንበት ሊያነሳን ወደ ቀደመ ክብራችን ሊመልሰን ስጋውን ቆርሶ ደሙን አፍሶ ለዓለም ሁሉ የሰጠበት ነው። ይሄኛው ደግሞ ግንዘቱ ሲገንዙት ዮሴፍና ኒቆዲሞስ ወደ ከመስቀል አውርዶ ሲገንዙት። ከዛ በኋላ ደግሞ ሞትን አሸንፈው በስልጣን ሞትላ ስልጣን ያለው እሱ ስለሆነ ማድረጉን ያመለክታል ማለት ነው። የምታዩት ግርማዊ ዳግማዊ አጼ ሚኒሊክ ንጉሠ ነገስት ኢትዮጵያ የአድዋን የጠላት ወረራ ሲያብሱ ነው። ጣሊያን ሁላችሁ እንደምታውቁት ሁለት ጊዜ ነው ኢትዮጵያን የወረረችው ይሄ የመጀመሪያ ወረራ ነው። በ1888 ጥቅምት በ1888 የካቲታ 3 ቀን ምኒሊክ ጣሊያን አድዋን እንደወረረ እቲ ጌጥ አይቱ ብጡር ብርሃን ዘኢትዮጵያ የአጼ ምሊክ ባለቤት ናቸው። ምንድነው ያሉት? በዚህ ጉዳይ ምንም አይነት ነገር አንደራደርም። ማለትም ቆንሰን አንሰጥም፣ እውቅናም ለጠላት አንሰጥም። እንዋጋለን፣ በእግዚአብሔር ኃይል እናሸንፋለን ብለው ምንሊክንም እያማከሩ ህዝቡ እንዲነቃነቅ አደረጉ። ህዝቡ እንቀሰቀሱ ምንሊክ እዚህ ያለች ኪዳነ ምሕረት እሳቸው ናቸው ያሰሩት። ቤታቸው ነበረች፣ ጸሎት ቤታቸው ነበረች። ታቦት አልነበረባትም። ተሳሉም ነው። ሁለት ስዕለት ነው የተሳሉት። አንደኛ በሰላም ሄጄ የጠላትን አሸንፌ ከመጣሁ እዚህች ቤተ ክርስቲያን ውስጥ የጸሎት ቤት ውስጥ ታቦት አስገባለሁ ብሎ ተሳሉ። ሁለተኛ ደግሞ ፒያሳ ጊዮርጊስ ትንሽ የሳር ጎጆ ነበረች፣ የሳር ጎጆ ቤተ ክርስቲያን ነበረ። ቅዱስ ጊዮርጊስም ደግሞ በሰላም ከተመለስኩ ካቴድራል አሰራለሁ ብሎ ተሳሉ። የሁለቱንም ታቦት መቤታችንን የስማቱን የቅዱስ ጊዮርጊስንም ታቦታት ይዞ ዘመቱ ምን ልታስለው ያው እዛ እንግዲህ መሳፍንቱም መኳንንቱም ነገስታቱም ታቦታትን ይዞ ድንኳን እየተተከለ በየደረሱበት ቦታ ማረፊያ ዳዊት እየተደገመ ውዳሴ ማርያም እየተደገመ እዛ ደረሱ ጦርነቱ የተካሄደው በሊቀ ሰማዕታት በቅዱስ ጊዮርጊስ እለት የካቲት ሀያ ሶስት ቀን ነው ከሌሊቱ አስራ አንድ ሰዓት ተጀመረ። ከቀኑ ስድስት ሰዓት ተጠናቀቀ። ምኒልክ ጦርነቱን መደላ አጠናቀው ከመጡ በኋላ እዚህ ምታ ቦታ አስገቡ። ፒያሳ ጊዮርጊስንም ካቴድራል አሰሩ፣ ስለታቸውን ፈጸሙ ማለት ነው። ይሄኛው የሚያሳየው ምስሉ ወደ ጦርነት ሲሄዱ ነው። ምኒልክ ምኒልክ ፈረስ ላይ ያሉ፣ ከፊት ደግሞ ጋሻና ጦሩ ያዙት። አለስላሴ አባት ራስ መኮንን የጦሩ መሪ ናቸው በዚህ በግራ በኩል ደግሞ ኢትዮጵያውያን አርበኞች ናቸው። ይሄንን በአራቱ ማዕዘን ያለው ስዕል የሳለው ጀርመናዊ ሰዓሊ ነው። ስሙ ሄልሞን ኤሹት ይባላል። ደቾ በሌ ይላል እና በአራቱ ማዕዘን ያለው ስዕል የተሳለው በበሬ ቆዳ ላይ ነው። እዚህ ላንድ ላይ ነው፣ መሬት ላይ ነው የተሳለው። ከዛ ፖስት ተደረገ። ይሄኛ ምኒልክ ዓድዋ ሲዘምቱ ነው የሚያሳየው የአድዋን ጦርነት በኋላ የአድዋን ወረራ ካሸነፉ በኋላ ኢትዮጵያዋን መሀሏን እሳት ዳሯን ገነት አድርጎ ክብሯን ካስጠበቁ በኋላ ጠላትን ወረራ ካጸዱ በኋላ ሀገራችንን መጥተው በጣም ተደስተው ያለስላሴ አባት ራስ መኮንን የጦሩ መሪ ነበሩ። ያለስላሴ አባት ራስ መኮንን በየሄዱበት ግንባር ድል የማድረግ ጸጋ የማሸነፍ ሀብት ከእግዚአብሔር የተሰጣቸው ልዩ ጸጋ ነበራቸው። በዛ ተደስተው ያለስላሴን አባት ራስ መኮንን የሀረርን ከተማ ቁልፍ እየሰጧቸው ነው የሀረር ገዢ አድርጎት ሾማቸው። ደግሞ ንግሥተ ሳባ ከአክሱም ቤተ መንግሥት ተነስታ የሶሎሞንን ጥበብ ለማየት ወደ እስራኤል የተጓዘችበት ነው የሚያሳየው ምስሉ። ሶሎሞን እንግዲህ፣ ያው እንደምታውቁት ያው በመጽሐፍ ላይ ጥበበኛ ንጉሥ ነው። ይህኛው ደግሞ ግርማዊ ዳግማዊ አጼ ምኒልክ ንጉሠ ነገሥት ዘኢትዮጵያ በ1882 ጥቅምት 25 ቀን በአቡነ ማቴዎስ ግብፃዊ ጳጳስ እንጦጦ ማርያም ላይ ተቀብቶ ምስል የሚያሳይ ነው። ኛው ሙአንበሳ ዘምነገደ ይሁዳ ቀደማዊ ኃይለሥላሴ ንጉሠ ነገሥት ዘኢትዮጵያ በአታ መቶ ሲያስቀድሱ የሚያስቀድሱበት ልዩ የሆነ የክብር ቦታ የሚጸልዩበት አምልኮታቸውን ወደ እግዚአብሔር የሚያቀርቡበትና ፈጣሪያቸውን የሚማጸኑበትና የሚያስቀድሱበት ቦታ ነው። ይኸው ከላይም ቶፖ ላይም ዘውዳቸው አለ። የኛው ደግሞ እዚ ጋ በነጭ ልብስ ተሸፈኖ የምናየው ወንበር ደግሞ ልክ በዛ በኩል ግርማዊ ዳግማዊ አፄ ኃይለ ሥላሴ ማስቀደሻ ማስቀዳሻ እንደነበረው የተጌጣዊቱ ማስቀደሻ እዚህ ነበረ ነው የሚባሉ የቀድሞ አባቶች እንደሚነግሩን። እኔ እንግዲህ ያን ጊዜ አልደረስኩም እሳቸው ከዚህ ቦታ ተነስቷል። ነገር ግን ደግሞ አሁን በአባቶች ፈንታ ልዩ ተተክሎሽ ብሎ ነቢዩ ዳዊት በመዝሙር አባረት ላይ እንደተናገረው የሀይለስላሴ አስፋ ወሰን ልጅ ልዕልት ማርያም ስና ይባላሉ። ሰርድ ጄኔሬሽን ናቸው። ልጅ ልጆቻቸው እንግሊዝ ሀገር ነው የሚኖሩት እሳቸው አዲስ አበባ ነው የሚኖሩት። አሁን አስራ ስድስት ፍልሰታን ምዝዱን ያስቀደሱት እሑድ እሑድም በመቤታችን ቀን በባለ ወልድም ሲሆን በቅዱስ ሚካኤልም ቀን እዚህ መጡ ያስቀድሳሉ። ጋር ስላሴ ልጅ ልጅ ያስፋ ወሰን ሌልት ማርያም ስና ይባላሉ። ይሄኛው ደግሞ ምስል እንደምታዩት ያው ምኒልክ እንግዲህ ሲነግሡ የሚያሳየው በግራ እጃቸው የዓለምን ካርታ ይዘዋል። የተንጠለጠለችል ኮከቦ ደግሞ የዳዊትና ሰሎሞን ማተም ነች። ዳይነስቲው ስታሪዝ ዴቪድ ነው፣ ከኢየሩሳሌም ሀገር ማለት ነው ከቀዳማ ምኒልክ ከንግስት ሳባ ልጅና ከንጉስ ሰሎሞን ጋራ ወደ ኢትዮጵያ መግባቱን ያሳያል። በቀኝ እጃቸው በትረ መንግስት ይዘዋል። ቶፑ ላይ በትረ መንግስቱ ላይ ሁለት መላእክት ዘውድ ይዘው ይታያሉ። ሁለት መላእክት ለንግስቲቱና ለንጉሱ ዘውድ ሲጭኑላቸው፣ በዚያውም ላይ ደግሞ ምንድን ነው ንጉስ ያለ እግዚአብሔር ፈቃድ አይነግስም ነው በእግዚአብሔር በመጽሐፍ ቤት ያው እንግዲህ መምህራኖቻቸው እንደሚያስተምሩን ንጉስ የሚሰየመው በእግዚአብሔር ነው። የአንበሳ ምስል ደግሞ እዚህ ላይ ይታያል። አንበሳ በቤተክርስቲያን አስተምህሮ ምሳሌ አለው። የይሁዳ አንበሳ ኢየሱስ ክርስቶስ የድንግል ማርያም ልጅ ይባላል። እነዚያን ውጪ በአራቱ ማዘን አሉት ስምንት አንበሶች አሉ። በእያንዳንዱ ማዘን ሁለት ሁለት ናቸው። እነሱ የመጡት ከቤልጅየም ሀገር ነው። የመጡት የተሰሩት ከነሐስ ነው፣ ከብሮንዝ ነው። ንግሥት ጣይቱ ናቸው ያስመጧቸው። ምሳሌ ስላለው ነው አንበሳ። የይሁዳ አንበሳ ኢየሱስ ክርስቶስ የድንግል ማርያም ልጅ ይባላል። ተወለደው ይሁዳ አውራጃ ነው። ልዩ ስሟ ደግሞ ቤተልሔም ትባላለች። እና አንበሳ የይሁዳ የደጉ ይሁዳ ያዕቆብ ይሁዳ ወደ ኢትዮጵያ መግባቱን ያመለክታል። ለዚህ ነው ሞዓ አንበሳ ዘእምነገደ ይሁዳ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ለኢትዮጵያ ተብሎ በይሁዳ በዘርፈ የመጣበት ምክንያት ደጉ ይሁዳ የንግሥናው ዳንስቱ የዘራረጉ ወደ ኢትዮጵያ ገብቷል። ሌላው ነገስ አንበሳ ነገስታት ባሉበት በዘውዳቸው ላይ ይቀረጻል። የውዝ እንደምታውት ዚላ በዙፋናቸው ላይ ይቀረጻል። በአጥራቸው ዙራ ሁሉ ደግሞ በግግዳቸው ዙራ ምስሉም ይሳልበታል። ሀረጉም ይሳበታል። ምልክ ቤተ መንግሥት ቤት አጥሩ ሁሉ አንበሳ ዘውድ አለው። አንበሳ አሉ ወደ ሥላሴ መግቢያም አለው። ወደ 6 ኪሎም አለው። ምሳሌው ምንድን ነው? የአሸናፊነት ያልበገሬነት፣ የጀግንነት ነገሥታትም አሸናፊዎች ናቸው። አንበሳ ደግሞ የዱር አራዊት ንጉሥ ነው። ከመታም ይሰብራል። ንጉሥም ወንጀልኛ ከቀጣ ሰማይ አይታረስም፣ ንጉሥ አይከሰስም ነው። አንበሳ ደግሞ በመንፈስ ቅዱስም ቦለ እግዚአብሔርም ይመሰላል። የቤተክርስቲያን ጠባቂ ነው። ዝም ብሎ አልተቀመጠም።